እጅግ የተወደዳችሁ የኢትዮጵያ ቤተ ክርስቲያን ቅዱሳን በመላው ዓለም ያላችሁ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል የሕማማቱ ሳምንት እንኳን አደረሳችሁ እያልኩኝ አሁን ባለንበት ሁኔታ ውስጥ በሀገራችንም ይሁን በመላው ዓለም የምንመለከታቸው ነገሮች የእግዚአብሔርን ፊት እንድንፈልግ ከምንም በላይ የሚያደርጉን ጊዜ ላይ እንዳለን ግልጽ ነው። ሁላችሁም በያላችሁበት ቦታ የምትመለከቱትና የምትሰሟቸው ነገሮች ለእኛ የሚነግሩን ነገር አለ። እሱም ደግሞ በተስፋ የምንጠብቀውን ጌታችንና መድኃኒታችን ኢየሱስ ክርስቶስ ምጽአቱ መቃረቡን በተለያዩ አይነት መንገዶች እያሳየን ያለበት ጊዜ ላይ እንዳለን ያሳየናል። መጽሐፍ እንደሚነግረን ያንን እውነት እንደ መጽሐፉ ሰዎች በደንብ አድርገን እንድናስበው አደራ ማለት እፈልጋለሁ። ከዚህ ጋር ተያይዞ ደግሞ በሀገራችን የሚሆን ቤተክርስቲያን አሁን እያለፈችበት ባለችበት በተለያዩ አይነት ተግዳሮቶች መካከል ቆማ የእግዚአብሔርን ፊት መፈለግ ደግሞ አማራጭ የሌለው ነው። ለዚህ ደግሞ መጽሐፍ ቅዱሳችን የሚናገረውን አንድ የእግዚአብሔርን ቃል ክፍል ላንብብላችሁና ቀጥሎ ማለት የምፈልገውን ነገር እላለሁ። ሁለተኛ ዜና ምዕራፍ ሰባት ላይ ከ11 ጀምሮ የሚናገረው እግዚአብሔር ቃል አለ። ንጉሥ ሰለሞን የቤተ መቅደሱንና የቤተ መንግስቱን ስራ ሁሉ ባቀደው መሰረት በተሳካ ሁኔታ ከፈጸመ በኋላ እግዚአብሔር በሌሊት ተገልጦለት እንዲህ አለው፣ ጸሎትህን ሰምቻለሁ። ይህ ቤተ መቅደስ ለእኔ መስዋዕት የሚሆን የሚቀርብበት ስፍራ ይሆን ዘንድ መርጫዋለው። ዝናብ እንዳይዘም ሰማያትን በምዘጋበት ጊዜ ወይም ሰብሉን እንዲበላ አንበጣ በምልክበት ጊዜ ወይም ቸነፈር በህዝብ ላይ በማወርድበት ጊዜ ሁሉ በስም የተጠሩ ህዝቤ እስራኤላውያን ራሳቸውን አዋርደው ከሚያደርጉት ክፉ ነገር በመራቅ ተጸጽተውና ንስሐ ገብተው ወደ እኔ ቢጸልዩ በሰማይ ሆኜ እሰማቸዋለሁ፣ ኃጢአታቸውንም ይቅር እላቸዋለሁ፣ ምድራቸውንም እንደገና ፍሬያማ እንድትሆን አደርጋለሁ ብሎ ይናገራል የእግዚአብሔር ቃል። የሚገርሞ በዚህ ስፍራ ላይ እንደምንመለከተው ሰለሞን እግዚአብሔር የሰጠውን ያንን ቤተ መቅደስ ሰርቶ የመፈጸምን ስራ ከፈጸመ በኋላ የሰለሞን ዝግጅት የምስጋና ዝግጅት ነው እና እግዚአብሔርን ለማመስገን በዚያ ደስ ለመሰኘት ደግሞም የሰራውን ስኬት በእግዚአብሔር ፊት ለማቅረብ የተዘጋጀበት ጊዜ ነው። ነገር ግን እግዚአብሔር በሌሊት ተገልጦለት ለሰለሞን የተናገረው ነገር ከሰለሞን አስተሳሰብና እይታ ወይንም ዝግጅት በፍጹም የተለየ ነው። የተለየ የሚያደርገው ነገር ምንድን ነው? የሰለሞንን ስራ አልነቀፈውም። እግዚአብሔር ምንድን ነው ያለው? ተቀብየዋለሁ ይህንን ቤተ መቅደስ የሰራውን ስራ ተቀብየዋለሁ፣ ደግሞም በዚያ አጠቀማለሁ ብሎ ከነገረው በኋላ ግን ምንድን ነው ብሎ የተናገረው ነገር በምድሪቱ ላይ የሆነ ስላለው ነገር ነው የተናገረው። እግዚአብሔር በምድሪቱ ላይ የሆነ ስላለው ነገር ሲናገር ምንድን ነው የሚለው? በምድሪቱ ላይ ቸነፈርን ብሰድድ ባመጣ፣ ሰብሎችን ደግሞ ይበሉ ዘንድ አንበጣን ብልክ እነዚህ አስቸጋሪ ሁኔታዎች በምድሪቱ ላይ ቢሆኑ ለምድሪቱ ተጠያቂ የሚሆኑት ሁሉም ሰው ነው ብሎ አልተናገረም። መጽሐፉ ላይ የሚነግረን በስሜ የተጠሩ ሕዝቤ ብሎ ነው ያለው ጌታ እግዚአብሔር ራሱ። ስለዚህ በስሜ የተጠሩ ሕዝቤ ሰውነታቸውን ቢያዋርዱ፣ ከክፉ መንገዳቸው ቢመለሱ ብሎ ነው የጠየቀው እግዚአብሔር። ስለዚህ ይሄ የሚያሳየን እውነት እግዚአብሔር ከሁሉም ሰው ጋር ጉዳይ ያለው ማለት አይደለም። በተለይም ደግሞ ንስሐን ስናስብ እንደ ኢትዮጵያ ቤተክርስቲያን መሪዎችና እንደ ኢትዮጵያ ቤተክርስቲያን ቅዱሳን ትልቁ ኃላፊነት የኔና የናንተ ነው። የኔና የናንተ ትልቁ ኃላፊነት በተለይም ደግሞ እንደ ኢትዮጵያ ቤተክርስቲያን መሪዎች ተቀዳሚ የሆነ ኃላፊነት የእኛ የመሪዎች ኃላፊነት ነው ብዬ አምናለሁ። ያ ደግሞ በእግዚአብሔር ፊት ለመውደቅ በእግዚአብሔር ፊት ንስሐ ለመግባት በምድራችን ላይ የሆነ ላለው ነገር ተጠያቂዎቹ እኔና እናንተንን ብዬ አምናለሁ። ስለዚህ በሌላው ላይ ጣቶቻችን የምንቀስረው ሳይሆን የእግዚአብሔር ቃል ለሰለሞን እንደተናገረው በስሜ የተጠሩት ሕዝቦቼ ብሎ ስላለ እኔና እናንተ ዳግም ልደትን ያገኘን ቅዱሳኖች በየትኛውም መስክ ላይ ያለን ሙሉ ጊዜያችንን ሰጥተን የምናገለግል ልንሆን እንችላለን። እንዲሁም ደግሞ ትርፍ ጊዜያችን የእግዚአብሔርን መንግስት ስራ እየሰራን ያለን ልንሆን እንችላለን መጽሐፉ የተናገረው በስሜ የተጠሩ ህዝቤ ነው ያለው ስለዚህ በስሙ የተጠራን እኔና እናንተ የእግዚአብሔርን ፊት በትክክል ወደ መፈለግ ከመጣንና ንስሐ ከገባን እግዚአብሔር ምድራችንን ምድሪቱን እንደሚፈውስ እንደተናገረ ሁሉ ዛሬም በእኔና በእናንተ ዘመን የሰራዊቱ ጌታ እግዚአብሔር ምድራችንን ሊፈውስ እንደሚችል ሙሉ እምነት አለኝ ስለዚህ የተወደዳችሁ ቅዱሳን በኢትዮጵያና ከኢትዮጵያ ውጭ ያላችሁ ከፊት ለፊታችን በሚኖረው ከሚያዚያ ስድስት ጀምሮ ባለን የህማማቱ ሳምንት ላይ ሁላችንም የእግዚአብሔርን ፊት በያለንበት ቦታ ሆነን እንድንፈልግ አደራ ማለት ፈልጋለሁ። በኢትዮጵያ ደረጃ ላይ በተዘጋጀው ዝግጅት በእያንዳንዱ ክልል ላይ ያለ ሁሉም አንዳንዱ በአንዳንድ ቦታ ላይ ተሰብስበው የእግዚአብሔርን ፊት የሚፈልጉበትና ንስሐ የሚገቡበት ሁኔታዎች ተመቻችተዋል። በአንዳንዱ ቦታ ላይ ደግሞ ያ በማይመችባቸው ቦታ ላይ የምትኖሩ እና ከኢትዮጵያም ውጭ በየትኛውም ዓለም ላይ ያላቸው ኢትዮጵያውያን የሆናችሁ ቅዱሳን በሙሉ የእግዚአብሔርን ፊት በተመሳሳይ ሁኔታ በተመሳሳይ በተለያዩ ቦታዎች ላይ ሆነን ልንፈልግ ግድ ነው ማለት ነው። ስለዚህ የኢትዮጵያ ምድር እንድትፈወስ ካስፈለገ ተጠያቂዎቹ ሌሎች አይደሉም። የኢትዮጵያ ምድር መፈወስ ካለባት እኔና እናንተ በእግዚአብሔር ፊት ንስሐ መግባት ይጠበቅብናል። ብዙ ንስሐ ልንገባባቸው የሚገቡ ነገሮች አሉ። እኔና እናንተ ባለንበት በእኔና በእናንተ ትውልድ በብዙ መንገድ የእግዚአብሔር ስም የተነቀፈበት መንገዶች አሉ። እግዚአብሔር በትውልዱ ያዘነበት መንገድ እግዚአብሔር በተሰየማት ቤተ ክርስቲያን ያዘነባቸው ብዙ ምዕራፎች እንዳሉ ግልጽ ነው። ስለዚህ እነዚህ እውነቶች የአደባባይ ሚስጥር መሆን በፍጹም አይችሉም ማለት ነው። ስለዚህ ወገኖቼ፣ እኔና እናንተ ከምንም በላይ በስም የተጠራን ሕዝቦች የእግዚአብሔርን ፊት እንድንፈልግ አደራ ማለት ፈልጋለሁ። ብዙ ጊዜ ስለ ንስሐ አውርተናል። ብዙ ጊዜ ንስሐ ብለን ተሰባስበናል ንስሐም አድርገናል። ግን ዛሬም እንደገና ንስሐ እንደሚያስፈልገን ብዙ ምልክቶች አሉን ማለት ነው። እነዚህ ምልክቶች ወገኖቼ ድርጊትን፣ ንግግርን፣ ውጫዊ ማንነታችንን በእግዚአብሔር ፊት የምናቀርብበት ብቻ ሳይሆን ውስጣዊ ማንነታችን በእግዚአብሔር ፊት የሚፈስበት መሆን መቻል አለበት ማለት መመለሳችን፣ እግዚአብሔር የሚያከብረው መመለሳችን፣ እግዚአብሔር የሚቀበለው መመለሳችን እግዚአብሔር የሚገኝበት እንዲሆን የኢትዮጵያ ቤተ ክርስቲያን መሪዎችና ቅዱሳን የእግዚአብሔርን ፊት በጋራ ልንፈልግ ይገባናል። ከዚህም የተነሳ እግዚአብሔር ምድራችንን ይፈውሳል ብዬ አምናለሁ። ትላንትና የተጓዝንባቸው መንገዶች፣ ትላንትና በእግዚአብሔር ፊት የተሰለፍንባቸው ሰልፎች አንዳንድ ምልክቶችን በምድራችን ላይ እያሳዩን ያሉ ነገሮች እንዳሉ ግልጽ ነው። የእግዚአብሔር ጉብኝት በምድራችን ላይ በምን ዓይነት መንገድ እየመጣ እንዳለ ሁላችንም ግልጽ ነው። ነገር ግን ለቀጣዩ ትውልድና ለቀጣዩ ዘመን ደግሞ የእግዚአብሔርን ፊት የእግዚአብሔርን መገኘት ወደዚህ ምድር ለማምጣት እኔና እናንተ በስመ የተጠራን ሰዎች የሕማማቱን ሳምንት በእግዚአብሔር ፊት አብረን በመሆን ንስሐ በመግባት እንድናሳልፍ አደራ ማለት ፈልጋለሁ። በስተመጨረሻም ደግሞ የኢትዮጵያ ቤተክርስቲያን በአጠቃላይ በመሆን ደግሞ ከየክልሉም ከተለያዩ ዓለማትም ተወክለው ወደዚህ ወደ ኢትዮጵያ በመምጣት በአንድ ቦታ ላይ ሆነን ደግሞ ከግንቦት 25 እስከ 27 እነዚያን ሶስት ቀናቶች በእግዚአብሔር ፊት አብረን የምናሳልፍበት ጊዜ አለን። ከየክልሉ የምትወከሉ ሰዎች አላቸው። ክልል ወክላቸው ወደዚህ የምትልኩት እዚያ ላይ ያደረጋችሁትን ነገር በአንድነት እዚህ ሆነን ደግሞ ንስሐችንን ሙሉ አድርገን በእግዚአብሔር ፊት የምንቀርብበት ነው። እንግዲህ ይህንን ጥሪ ስናቀርብ አደራ ማለት ምንፈልገው በተለያዩ አይነት ሁኔታዎች ውስጥ ሆነን የራሳችንን መንግስት የመስራት ስራዎችን በብዙ መንገድ እንመለከታለን። በተለይ ምኔና እናንተ መሪ የሆን ሰዎች እግዚአብሔር ትልቁን አደራ ተቀዳሚ አድርጎ የሰጠን ሰዎች አጥሮቻችን እንድናፈርስ አደራ ማለት ፈልጋለሁ። ስለዚህ ፊታችንን ማንሳት ያለብን፣ አይኖቻችን መነሳት ያለባቸው፣ እጆቻችን መነሳት ያለባቸው፣ ልባችን መነሳት ያለበት ወደ ሰራዊቱ ጌታ ወደ እግዚአብሔር ነው። ያንን ደግሞ ስናደርግ እግዚአብሔር ለኢትዮጵያ ቤተክርስቲያን ይለመንላታል ብዬ አምናለሁ። መጽሐፍ እንደሚነግርን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው የተጻፈላት። ብዙ ጊዜ እጆቻችን ወደ ተለያዩ አለማት ውስጥ ዘርግተናል። እንደሚመስለኝ አሁን እንደማምነው ብዙ አለማት እጆቻቸውን ወደ ኢትዮጵያ የሚዘረጉበት ጊዜ ሩቅ ነው ብዬ አላስብም ወገኖች። ያም ሆነው ግን እኔና እናንተ በእግዚአብሔር ፊት እውነተኛውን ንስሐ ስናደርግ ነው። ያንን ስናደርግ እግዚአብሔር ይለመንልናል። ኢትዮጵያ እጆቿን ወደ እግዚአብሔር ስትዘረጋ ወደ ሌሎች ለመዘርጋት እድል ይኖራታል። ያንን የምናደርገው ወደድንም ጠላንም ገባንም አልገባንም እኔና እናንተ መሪዎች በእግዚአብሔር ፊት ንስሐ ስንገባ ነው። ብዙ ንስሐ የሚያስገቡን ርዕሶች አሉን። ያንን በጊዜው በቦታው ስንገኝ የምናደርገው ይሆናል ማለት። ስለዚህ ጥሪያችን የኢትዮጵያ ቤተክርስቲያን መሪዎችና አገልጋዮች በእግዚአብሔር ፊት እውነተኛውን ንስሐ እናደርግ። ያንን ስናደርግ እግዚአብሔር ለኢትዮጵያ ይለመንላታል። እግዚአብሔር ለኢትዮጵያ ይገኝላታል። ለቀጣዩም ትውልድ ደግሞ የሰራዊቱ ጌታ እግዚአብሔር በታማኝነት ትውልዱን ያሻግራል። ይህ ትውልድ እግዚአብሔርን የሚፈልግ ትውልድ እንዲሆን የኔና የእናንተ ኃላፊነት ትልቅ እንደሆነ አድራ ማለት ፈልጋለሁ። እንግዲህ ይህንን ፕሮግራም እያስተባበሩ ያሉትንም ወገኖቻችንን እግዚአብሔር አምላክ አብዝቶ ይባርካቸው። ኢትዮጵያ እግዚአብሔር ያስፈልጋታል። ኢትዮጵያ የሰራዊቱ ጌታ እግዚአብሔር ያስፈልጋታል። ያ የሚያስፈልጋትን አምላኳን እግዚአብሔርን ለመጥራት ኃላፊነቱ የኔና የናንተ ነው። ዛሬ እግዚአብሔር እድል ሰጥቶናል። ስለዚህ በሰራዊቱ ጌታ በእግዚአብሔር ፊት አብረን እንሁን። ቅዱሳን በሙሉ የሕማማቱን ሳምንት በእግዚአብሔር ፊት ማሳለፋችሁን አደራ ማለት ፈልጋለሁ። እግዚአብሔርን አብረን ፊቱን እንፈልግ። እግዚአብሔር ለኢትዮጵያ ምድር ደግሞ ይገኝላታል ብያምናለሁ። እግዚአብሔር የኢትዮጵያ ቤተክርስቲያንንና መሪዎቿን ይባር